የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ የጋዛ የሰላም ዕቅድን በተመለከተ ከስምምነት ላይ መድረሳቸው ከሰሞኑም ታውቋል። የሁለቱ መሪዎች ዕቅድ ወታደራዊ ኦፕሬሽኖችን በአፋጣኝ እንዲቆም እንዲሁም ሐማስ በ72ት ሰዓታት ውስጥ 20 እስራኤላውያን ታጋቾችንና የሞቱ ታጋቾችን አስክሬን እንዲያስረክብ ምክረ ሐሳብም አቅርቧል። በምላሹም በመቶች የሚቆጠሩ የታገቱ የጋዛ ነዋሪዎች የሚለቀቁም ይሆናል ሰላም ጤና ይስጥልን ክቡራትና ክቡራን፣ በመላው ዓለም የምትገኙ የሙዳይ ተከታታዮቻችን እንደምንቆያችሁን። በዛሬው መሰናዷችን ትራምፕ ለጋዛ ያቀረቧቸው ሀያ እቅዶች ምን ይመስላሉ የሚለውን ጉዳይ በዝርዝር ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ቀጥታ ወደ መሰናዷችን አለፍን። ሁለቱ መሪዎች በዋይት ሃውስ ውይይት ካደረጉ በኋላ በሰጡት መግለጫ ትራምፕ ለሰላም ታሪካዊ ቀን ነው ሲሉ እቅዱን አሞካችተዋል። ሐማስ በሰላም እቅዱ የማይስማማ ከሆነ ኔታንያሁ የጀመሩትን ሐማስን የማጥፋት ዘመቻ አሜሪካ እንደምትደግፍ በግልጽም ተናግረዋል። ኔታንያሁ ሐማስ ዕቅዱን ካልተቀበለ ወይም ካልተገበረ እስራኤል የጀመረችውን ትጨርሳለች ሲሉም ስተዋል። በእስራኤል ይዞታ ስር የሚገኘውን ዌስት ባንክ የሚያስተዳድረው የፍለስጤም አመራር ትራምፕ እያደረጉ ያሉት ጥረት ቆራጥነት የተሞላውና እውነተኛ ነው ብሏል። የፍልስጤሙ ዋፋ የዜና ኤጀንሲ ላይ በወጣው መግለጫም የፍልስጤም አስተዳደር በጋዛ ላይ የተከፈተውን ጦርነት ለማስቆም ከአሜሪካና ከቀጠናው አገራት እና አጋሮች ጋር በጋራ ለመስራት አሁንም ቁርጠኛ ነኝ ሲል አቋም አሳውቋል። አስተዳደሩ ጦርነቱን ከማስቆም በተጨማሪም ወደ ጋዛ ሰብአዊ እርዳታ እንዲገባ እንዲሁም የታጋጆችና እስረኞች ልውውጥ እንዲካሄድ እንደሚሠራም ገልጿል። የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኳታር፣ ግብፅ፣ ዮርዳኖስ፣ ቱርክ፣ ኢንዶኔዥያ እና ፓኪስታን በጋራ በወጡት መግለጫም ትራምፕ የጋዛን ጦርነት ለመግታት እያደረጉት ያሉትን ያላሰለሰ ጥረት ደግፋለሁም ብሏል። ስምምነቱ እንዲተገበር ከአሜሪካ ጋር በመተባበር ዝግጁ መሆናቸውን ማክሏል። የሰላም እቅዱ የሁለት ሀገራት መፍትሄ መስጠት እንዳለበትና ጋዛ ከዌስት ባንክ ጋር ተሳስራ የጠቅላላው የፍልስጤም አስተዳደር አካል መሆን እንዳለባት አገራቱ ገልጿል። የተኩስ አቁም ስምምነቱ ቅርብ የሆኑት የፍልስጤም ምንጭ ለቢቢሲ እንደተናገሩት ዋይት ሀውስ ለማስ 20 ነጥቦችን አቅርቧል። አማስ ጋዛን ከዚህ በኋላ ማስተዳደር እንዳይችልና በጊዜ ሂደት ፍልስጤም እንደ አገር እንድትመሰረትም ተጠቅሷል። የቀረበው የሰላም እቅድ የሚተገብር ከሆነ ወታደራዊ ኦፕሬሽን በአፋጣኝ የሚገቱም ይሆናል። አሁን ያሉ የጦር ግንባሮች ባሉበት እንዲቆሙ ቅድመ ሁኔታዎች ከተሟሉ በኋላ ወታደሮች ለቀው እንደሚወጡም ይጠበቃል። ትራምፕ በወጡት እቅድ መሠረትም ሐማስ ጦሩን ፈቶ የመሳሪያ ማምረቻ ተቋማትንም ያወድማል። የአንድ እስራኤላዊ ታጋች አስክሬን ሲለቀቅ እስራኤል 15 የጋዛ ነዋሪዎችን አስክሬን በምላሽም ታስረክባለች። ሁለቱ ወገኖችም በሰላም እቅድ የሚስማሙ ከሆነ ወደ ጋዛ ሙሉ ሰብአዊ እርዳታ እንደሚገባም ተገልጿል። አሜሪካ በቀጣይ ጋዛን ማን ያስተዳድራል በሚለው ላይ የወሰነችው እቅድንም አስቀምጣለች። ጋዛ በጊዜነት ከፖለቲካ ነጻ የሆነ ኮሚቴ እንደሚመራት እንዲሁም አዲስ ዓለም አቀፍ የሽግግር ጊዜ ተቆጣጣሪ አካል አስተዳደሩን እንደሚከታተልም ገልጿል። ይህንን ተቆጣጣሪ አካል የሚሾሙት ትራምፕ የሚሆናሉ። የቀድሞው የዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብለር የዚህ ተቆጣጣሪ አካል እንደሚሆኑ ይጠበቃል። ታዲያ ትራምፕ ከኔታንያሁ ጋር የተስማሙባቸው 20 ነጥቦች ምንድን ናቸው? ጋዛ ከአክራሪነት የጸዳች ከሽብርተኝነት ነፃ የሆነችና ከጎረቤቶቿ ስጋት የማትሆን ቀጠናም ትሆናለች። ጋዛ ከመጠን በላይ ለተሰቃዩት ነዋሪዎቿ ጥቅም እንደገናም ትገነባለች። ሁለቱ ወገኖች በዚህ ሐሳብ ከተስማሙ ጦርነቱ ወዲያውኑ ያበቃል። እስራኤል ኃይሎች ታጋቾችን ለመልቀቅ ለመዘጋጀት ወደ ተስማማው መስመርም ይመጣሉ። በዚህም ጊዜ ውስጥ ሁለቱም ወታደራዊ ተግባር የአየርና የመሬት ጥቃቶችን ጨምሮ ያቆማሉ። እንዲሁም የሁለቱም ኃይሎች ቀስ በቀስ ለመውጣት የሚያስፈልጉ ሁኔታዎች እስኪሟሉ ድረስ የውጊያ ግንባሮችም ይቀሰቅሳሉ። እስራኤል ስምምነቱን በይፋ ከተቀበለች በሰባ ሁለት ሰዓት ውስጥ ሁሉም ታጋቾች በሕይወት ያሉና የሞቶም ይመለሳሉ። ሁሉም ታጋቾች ከተለቀቁም በኋላ እስራኤል 250 የዕድሜ ልክ እስረኞችንና ከጥቅምት 7 ቀን 2023 በኋላ የታሰሩትን 1700 የጋዛ ነዋሪዎችንም ትለቃለች። ከእነዚህም መካከል ከዚያን ጊዜ ጀምሮ የታሰሩ ሁሉም ሴቶችና ሕፃናትም ይገኙበታል። አስክሬኑ የተመለሰው ለእያንዳንዱ እስራኤላዊ ታጋጅ ምትክ እስራኤል 15 የጋዛ ነዋሪዎችን አስክሬንን ታስረክባለች። ሁሉም ታጋቾች ከተመለሱ በኋላም በሰላም አብሮ ለመኖርና ትጥቅ ለማስፈታት ቃል የሚገቡ የሐማስ አባላት ምሕረት ይደረግላቸዋል። ጋዛን ለቀው መውጣት የሚፈልጉ የሐማስ አባላት ደግሞ ወደ ተቀባይ ሀገሮች በሰላም ለመጓዝ እድልም ይሰጣቸዋል። ስምምነቱ ሲፀድቅ ሙሉ ሰብአዊ እርዳታ ወዲያውኑ ወደ ጋዛ ሰርጥም ይላካል። የእርዳታው መጠን ቢያንስ በጥር 11 ቀን 2017 ዓመተ ምህረት በተደረገው ስምምነት ላይ ከተጠቀሰው ጋር እኩል ይሆናል። እንዲሁም የመሰረተ ልማት መልሶ ማቋቋም፣ የውሃ አቅርቦት፣ ኤሌክትሪክ፣ የንጽህና አጠባበቅ፣ የሆስፒታሎችና የዳቦ ቤቶች ማገገሚያና ፍርስራሾችን ለማስወገድ መንገዶች ለመክፈት የሚያስፈልጉ ቁሶች መግባትንም ያካትታል። ወደ ጋዛ ሰርጥ የሚገባውና የሚሰራጨው እርዳታ ከሁለት ወገኖች ጣልቃ ገብነት ነጻ በሆነ መንገድ በተባበሩት መንግስታት ድርጅትና ኤጀንሲዎች፣ በቀይ ጨረቃ እንዲሁም ከየትኛውም ወገን ጋር ግንኙነት በሌላቸው ሌሎች ዓለም አቀፍ ድርጅቶች በኩልም ይቀጥላል። የፋራ መሻገሪያ በሁሉም አቅጣጫዎች መክፈት በጥር 19 ቀን 2025 ስምምነት ላይ በተደረገው በተመሳሳይ አሰራር ላይ የተመካም ይሆናል። ጋዛ የዕለት ተዕለት የሕዝብ አገልግሎቶችንና የማዘጋጃ ቤቶችን አስተዳደር ኃላፊነት ባለው ጊዜ የቴክኖክራሲያዊ ከፖለቲካዊ የጸዳ ፍልስጢማዊ ኮሚቴም ትተዳደራለች። ኮሚቴው ብቃት ካላቸው ፍልስጤማያንና ዓለም አቀፍ ባለሙያዎች የሚዋቀር ሲሆን በአሜሪካ ፕሬዝዳንት ዶናልድ ትራምፕ የሚመራውና ሌሎች አባላት አገራት መሪዎች የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌርን ጨምሮ በኋላም በሚታወቁ የሰላም ምክክር ቤት ተሰኘ አዲስ ዓለም አቀፍ ጊዜያዊ አካል ቁጥጥር ስር ይሆናል። ይህ አካል የፍልስጤም አስተዳደር በተለያዩ ሐሳቦች የፕሬዝዳንት ትራምፕ የ2020 የሰላም እቅድና የጋራ የሳውዲ የፈረንሳይ ሐሳብን ጨምሮ በተቀመጠው የሪፎርም አጀንዳ መሰረት ጋዛን በአስተማማኝና ውጤታማ በሆነ መንገድ ለመቆጣጠር እስኪችል ድረስ የጋዛን መልሶ ግንባታ ማዕቀፍና አካሉ ለጋዛ ጥቅም የሚጠቅምና ኢንቨስትመንትን የሚስብ ዘመናዊ ውጤታማ አስተዳደር ለመፍጠር ምርጥ ዓለም አቀፍ መረጃዎችን ይተገብራል። በመካከለኛው ምስራቅ ዘመናዊ የበለጸጉ ከተሞችን በመፍጠር አስተዋጽኦ ያደረጉ ባለሙያዎች ተሰብስበው የጋዛን መልሶ ግንባታና መነቃቃት የሚያስችል የትራምፕ ኢኮኖሚ ልማት እቅድን ይፈጥራሉ። ብዙ ጥንቃቄ የተሞላባቸው የኢንቨስትመንት ሐሳቦች እና አስደሳች የልማት ሐሳቦች በበጎ አሳቢ ዓለም አቀፍ ቡድኖችም ተዘጋጅቷል። እነዚህም ስራ እድልን ለጋዛ የወደፊት ተስፋ የሚፈጥር ኢንቨስትመንትንና ለመሳብ እንዲሁም ለማመቻቸት ያለመ የጸጥታና የአስተዳደር ማዕቀፎችን ለማጣመርም ይመራመራሉ። ተመራጭ ታሪፍና የመገበያያ ዋጊዎች ያሉት ልዩ የኢኮኖሚ ቀጠናም ይፈጥራል። ይህም ከሚሳተፉት አገሮች ጋር በድርድርም ይወሰናል። ማንም ሰው ጋዛ ለቆ እንዲሄድም አይገደድም። መሄድ የሚፈልግ ደግሞ ነፃ ይሆናል። መመለስም ይችላል። ነዋሪዎች እንዲቆዩና የተሻለ የጋዛ እንዲገነቡ እድል እንሰጣለን የሚል እቅዱ ሐማስና ሌሎች ቡድኖች በቀጥታም ሆነ በተዘዋዋሪ ወይም በማንኛውም መልኩ በጋዛ አስተዳደር ውስጥ ምንም አይነት ሚና እንደማይኖራቸውም ይስማማሉ። ሁሉም ወታደሮች፣ ለሽብር የተዘረጉ መሰረተ ልማቶች፣ ዋሻዎችና የጦር መሳሪያዎች ማምረቻ ተቋማትን ጨምሮም ያወድማሉ። የጋዛ ትጥቅ የማስፈታት ሂደት በገለልተኛ ታዛቢዎች ቁጥጥር ስር የሚካሄድ ሲሆን በዓለም አቀፍ የገንዘብ ድጋፍ በሚደረግለት ፕሮግራም ድጋፍ በተስማሚ ሂደት የጦር መሳሪያዎች የመጨረሻ ትጥቅን ማስፈታትንም ያካትታል። ይህም በገለልተኛ ታዛቢዎች የተረጋገጠም ይሆናል። አዲስቷ ጋዛ ከጎረቤቶቿ ጋር የበለጸገ ኢኮኖሚና ሰላማዊ አብሮ መኖርን ለመፍጠር ሙሉ በሙሉ ቁርጠኛም ትሆናለች። አዲሲቷ ጋዛ ለጎረቤቶቿም ሆነ ለነዋሪዎቿ ስጋት እንደማትሆን ሐማስና ሌሎች ቡድኖች ግዴታቸውን መወጣታቸውን ለማረጋገጥ ከክልላዊ አጋሮች ዋስትናም ይሰጣል። ዩናይትድ ስቴትስ ጊዜያዊ የዓለም አቀፍ ማረጋጊያ ኃይል በጋዛ በወዲያውኑ እንዲሰማራ ከአረብና ከዓለም አቀፍ አጋሮች ጋርም ሰላለች ጋዛ በሚገኙ የፍልስጤም ፖሊስ ኃይሎች የሰለጥናና ይደገፋሉ። እንዲሁም በዚህ አካባቢ ሰፊ ልምድ ካላቸው ዮርዳኖስና ግብጽ ጋርም ይመክራሉ። ይህም ኃይል የረጅም ጊዜ የውስጥ ደህንነት መፍትሄም ይሰጣል። ከሰለጠኑም የፍልስጤም ፖሊስ ኃይሎች ጋር በመሆን የድንበር አካባቢዎችን ደህንነት ለማስጠበቅ ከእስራኤልና ከግብጽ ጋርም ይሰራሉ። ወደ ጋዛ የጦር መሳሪያ እንዳይገባ መከላከልና የጋዛ መልሶ ግንባታ መነቃቃት የዕቃዎች ፈጣን አስተማማኝ ፍሰት ማመቻቸት ወሳኝ ነው። በወገኖች መካከልም የግጭት መከላከል ዘዴ ላይ ስምምነትም ይደረጋል። እስራኤል ጋዛን አቲዝም ወይም አትለቅም። አይኤስኤፍ መረጋጋት ሲያመጣ የእስራኤል መከላከያ ሰራዊት አይዲኤፍ ከትጥቅ ማስፈታት ጋር በተያዙ ደረጃዎች ወሳኝ ምዕራፎችና የጊዜያዊ ሰሌዳዎች መሠረትም ይመጣል። ይህም አይዲኤፍ አይኤስኤፍ በዋስትና ሸጮችና በዩናይትድ ስቴት መካከል የሚስማማው ሲሆን ለእስራኤል ለግብጽ ወይም ለዜጎች ስጋት የማትሆን አስተማማኝ ጋዛ ለመፍጠር አላማም ይኖሯል። በተግባርም አይዲኤፍ የተያዘውን የጋዛ ግዛት ለአይኤስኤፍ በቀስ በቀስ የሚያስረክቧል። ሐማስ ሐሳቡን ካዘገየ ወይም ከተቃወመ ከላይ የተጠቀሱ ነጥቦች የተሻሻለውን የእርዳታ ተግባር ጨምሮ በአይዲኤፍ ለአይሲኤፍ በሚያስረክባቸው ከሽብር ነጻ በሆኑ አካባቢዎችም ይቀጥላል። በሰላም ከሚመጡ ጥቅሞች ጋር በማተኮር የፍልስጤምንና የእስራኤላውያንን አስተሳሰብና ትርክቶችን ለመለወጥ መቻቻልና ሰላማዊ አብሮ የመኖር እሴቶችን መሰረት ያደረገ የሃይማኖቶች ውይይት ሂደትም ይጨምራል። የጋዛ መልሶ ግንባታ እየገፋ ሲሄድና የፍልስጤም አስተዳደር የሪፎርም መራግብር በታማኝነት ከተተገበረ የፍልስጤም ሕዝብ ምኞት እንደሆነ የምንገነዘበው ለፍልስጤማውያን ራስን በራስ የመወሰንና የመንግሥት አስተማማኝ መንገድ የመፍጠሩ ሁኔታዎች በመጨረሻም ሊፈጠሩ ይችላሉ። ዩናይትድ ስቴትስ ሰላማዊና የበለጸገ አብሬ መኖር የፖለቲካ አድማስ ላይ ለመስማማት በእስራኤልና በፍልስጤም መካከል ውይይትም ትመሠርታለች። ክቡራትና ክቡራን፣ በመላው ዓለም የምትገኙ የሙዳይ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችና ተመሳሳይነት ይዘት ያላቸው ፕሮግራሞችን ወይም መሰናዶችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉን እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስም በያላችሁበት ሰናይ ጊዜ እንዲሆነላችሁ ተመኘን።